በምረቀው ፕሮግራም ንግግር ያደረጉት የሆሳና ከተማ አስተዳደር ከንቲባ አቶ ሳሙኤል ሽጉጤ የሆቴሎች መስፋፋት ከተሞች የኮንፈረንስ ማዕከል እንዲሆኑና ለእድገታቸው ወሳኝ ነው ብለዋል። ይህ ሆቴል በከተማችን በሆቴል ዘርፍ ግንባታ እየሰሩ ላሉት ባለሀብቶች ትልቅ ማበረታቻ ነው። በአገልግሎቱ ዘርፍ አንድ ደረጃ ከፍ ከማድረጉ ባለፈ ቢዝነስን፣ ባህልና ቱሪዝምን ያሳደገ ነው ማለት ይቻላል። በዘርፉም መሰማራት ለሚፈልጉ ባለ ሀብቶች ከተማ አስተዳደሩም ተገቢውን ድጋፍ ለማድረግ መዘጋጀቱንም አውስተዋል። የሐድያ ዞን ዋና አስተዳዳሪም አቶ ማቴዎስ አንየው በበኩላቸው መንግሥት በሰጠው ትኩረት ከተማው እያንሰራራች ትገኛለች ያሉ ሲሆን፣ ይህንንም ማስቀጠል በዘርፉ የተሰማሩትን ማበረታታት ይገባል ብለዋል። ሆሳና ከተማ ማንሰራራት ጀምራለች። ብዙ ተስፋ የሚጣሉ ተግባራት እየተከናወኑ ይገኛል። ነገር ግን አሁንም ሆሳዕና ከተማ በርካታ ስራዎች የቤት ስራዎች አሉ። የመንግስትና የህዝብ ትብብርና ድርጅት ይበልጥ ጎልቶ መውጣት አለበት። ከተማው ይህ አራት ሰዓት አገልግሎትና እንቅስቃሴ እንድሳ እንዲኖር እየሰራ እንገኛለን። የሶኖ ሆቴል ባለቤት በርከፈት ሶኖ ከልጅነት ዕድሜያቸው ጀምሮም ለመለወጥ ባላቸው ጉጉት ሥራን ሳይመርጡም በከፍተኛ ትጋትና ጽናት ከልጆቻቸው ጋር በመሆን ለፍሬ መብቃታቸውን ገልጸዋል። ሰሰራ ሲሰራ ቆየሁና በመካከሉ ደግሞ ኪሳራ ገጠመኝ። ኪሳራ ሲገጥመኝም ሲንገዳገጥ ሲንገዳገጥ ደግሞ ሞራሌ አይነካም። ምን ጊዜም ቢኖርም ባይኖርም ይሄ እኔ ነኝ። በጉልበቴ ሰርቼ ያለው በልጆቼ ሰርቼ ያለው ማለት አልችልም። ለእግዚአብሔር ክብር ስጡ ለመረቀው የበቀው ይህም ሆቴል ባለ አስር ወለል ሲሆን ዘመናዊ ሬስቶራንቶች ያሉት፣ ከአርባ አራት በላይ ምቹ ማረፊያዎች፣ የተለያዩ ደረጃ ያላቸው የስብሰባ አዳራሾችና የመኪና ማቆሚያ ፓርኪንግ፣ ሌሎች መደብሮችን ያካተተ ስለመሆኑ የተናገሩት ደግሞ የሆቴሉ ማናጀር አቶ ዳንኤል ሶኖ ናቸው። ሆቴሉም ከሰማንያን ለሚበልጡ ሰዎች በቋሚነትና በጊዜያዊነት የሥራ እድል የፈጠረ ሲሆን ለግንባታው ከ455 ሚሊዮን ብር በላይ ወጪ መደረጉን ገልጸዋል። ሰዎች መጥተው እንግዶቻችን እዚህ ከተማ ላይ ማረፊያ አጣን ብለው መቼም እንግዳ መቀበል ክብር ነው፣ በየትኛውም ነገር ማለት ነው። ያ እንግዳ መጥቶ እዚህ ጋር አርፍ ያለው ብሎ ይሄንን የመሰለ ነገር፣ ምንም ነገር ቅሬታ ሳይኖረው ደስተኛ ሆኖ እንዲሄድ ኦልሞስት፣ ከ80 በላይ ሰራተኞቻችን አሉ። በቋሚነት የተቀጠሩ 40 ሰራተኞች አሉ። ከ42 በላይ ደግሞ እንደዚሁ በጊዜያዊነት የተቀጠሩ ሰራተኞች አሉ። የዕለቱም የክብር እንግዳም የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት ዋና አፈ-ጉባኤም ወይዘሮ ፋጤ ስርሞሎ ተግቶን በመስራት ለስኬት መብቃት እንደሚቻል የሶኖ ቤተሰብ ማሳያ መሆኑን አንስተው ሁሉም በየተሰማራበት መስክ ጠንክሮ መስራት ይገባል ብለዋል። እዚህ ሆቴል ምረቃ በተለይ ለእኛ ለማዕከላዊ ኢትዮጵያ ክልል ትልቅ ትርጉም ያለው ነው። አሁን ላይ ሁላችሁም እንደምታውቁት የሀገራችንን የብሔር ብሔረሰቦችን ባህል ለማክበር ደፋ ቀና እያልን ያለንበት ሁኔታ ነው ያለው። ለዚህ ዝግጅት ደግሞ አንዱ ከሚያስፈልጉን ነገሮች ሆቴል ነው። በክልላችንም ያሉ ኢንቨስትመንቶች አካላቶች፣ ባለሀብቶችም ይሁን ሌሎች ከክልላችን ውጭ ያሉ አካላትም ኢንቨስት ለማድረግ ብትፈልጉ ምቹ ሁኔታዎች በየከተሞቻችን የተፈጠሩ ስለሆነ ኢንቨስት ማድረግ ትችላላችሁ። በመረቀው የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ ዶክተር ዲላ ሞቶሬ፣ የክልሉም ምክትል ርዕሰ መስተዳደርና የትምህርት ቢሮ ኃላፊ አቶ አንተነ ፈቃዱ፣ በክልሉም የብሔር ብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ አቦቷኒቶን ጨምሮ የክልልና የዞን ከፍተኛ አመራሮች ተገኝተዋል።